ቤተሰቦች ታመን ፖሳችን ተጨንቀን መትያችን የሁሉ መጽናኛችን ቤተክርስቲያናችን ከጎንደር አድባራት አንዱ ሆኖ የቅዱስ አማኑኤል ቤተ ክርስቲያን እዚህ ቦታ ላይ ድምፃ እየተዘረጉ እናም እኔ ማገዝ ፈልጋለሁ መርዳት ፈልጋለሁ፣ የሚል ገንዘብ ያለው በገንዘቡ፣ ጉልበት ያለው በጉልበቱ፣ ሀሳብ ያለው በሀሳቡ እርዱ። አብ በወልድ ወመንፈስ ቅዱስ አሐዱ አምላክ። ሰላም የእግዚአብሔር ቤተሰቦች። ከተራራው ሜዳ ከነፋሹ ቦታ የቤተ ክርስቲያናችን ግንባታ እየሰራ እንገኛለን። ሆኖ ግን ቤተ ክርስቲያናችን ከተጀመረ አምስት አመት ሆኖታል። ነገር ግን ግንባታው በገንዘብ ማስረት ምክንያት እንዲያቋርጥ በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም በእናቱ በንጽሕተ ንጹሐን በቅድስት ድንግል ማርያም ስም እንድታጉዝን ስንል በአክብሮት ይጠይቃለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ሰላም ይሉ ለእግዚአብሔር ቤተሰቦች ሰዎች እንደምናችሁ። ይህ ይሄ የምትመለከቱት የአማኑኤል ቤተክርስቲያን ሲሆን ግንባታው ከተጀመረ ረጅም ጊዜ ቢሆንም እንደምትመለከቱት በተፋጠነ ሁኔታ እየተከናወነልን አይደለም። እናም በሚችሉት በዩቲዩብ እንዲሁም በቲክቶክ ያቅማቸውን እንድትረዱትን በሉ ለእግዚአብሔር ስም እንጠይቃለን። ወል ተወቅስ ቅዱስ ሳዱ አባካኔ ሉሊ ቅዱስ አማኑኤል ድል አምባ ቅዱስ አቡነ አረጋዊ አቡነ አረጋዊ አማኑኤል ለቤተክርስቲያኑ ድር ደግሞ አቡነ አረጋዊ አብረው አሉበት ይህ ቤተ ክርስቲያን የምታዩት ተራራ ላይ ነው ያለ ደብረ ዳሞን የሚመስል ታሪካዊ ብዙ የተቸገሩ ችግራቸው የተወገደበት። ነገር ግን ያው በአንዳንድ ወቅታዊ ችግር ምክንያት ው ደብሩ እንደተጀመረ አምስት አመት ስድስት አመት እየሆነው ነው። ምክንያቱም በኢኮኖሚ ጥረት በወቅታዊ ችግር ምክንያት ው እንደምታዩት እንደተጀመረ ነው ያለ ና ይህንም ቻናል በመደገፍም ቤተ ክርስቲያኒቱን ቤተ ክርስቲያን ማነጽ መስራት ምንም ለእናንተን ያልነግራችሁ ብዙ ታውቃላችሁና ቤተክርስቲያን መስራት <try> <try> ፈልገው ወደው ነገር ግን ያልተሳካላቸው ብዙ ወርቅ ይዘው ብዙ ብር፣ ብዙ ሀብት ንብረት ሸክፈው ምንም ግን እግዜር ሳይፈቅድላቸው ቀርተው የቀሩ ብዙ አባቶች ቤተክርስቲያን ማገዝ መስራት፣ ወይም ደግሞ በቻሉት መጠን ሚዲያውን በመደገፍ ቤተክርስቲያን መደገፍ ነው። ሚዲያውን በተቻለ በሚገባ ጥቅም በሚያስገኝ መንገድ መርዳት ቤተክርስቲያን መስራት ማነጽ ማለት ነውና የምችሉትን የኦርቶዶክስ አማኝ ክርስቲያኖች ሁላችሁም ማተብ ያላችሁ ይህን ቤተክርስቲያን ቅዱስ አማኑኤልን እንድትደግፉ በቤተክርስቲያን የሚያችን ስም እናሳስባለን። የምችልት ሁን ታደርጉ እናሳስባለን። ወስራት ለጊዜ ቀ ሰብስክራይብ፣ ሼር፣ ኮሜንት በማድረግ ለብዙ ኦርቶዶክሳውያን እንዲደርስ ያግዙ። ቤተክርስቲያናችንን ተባብረን በኅብረት እንስራ።